የኔ ውቦች፣ የእኔ አበቦች፣ የእኔ ታዳጎች መልካም ትዳር መልካም የትዳር ዘመን። እኔ የታዩላችሁ ውዶቼ፣ ምንድን ነው ሰርጋቸው ነው ወይ እያልኩኝ እኔ እናንተ ጠይቃለሁኝ። ብሩኬ፣ ሰርጋችን ነው ማንም እንዳይቀር እኮ ብሏል ብሏል እኮ በራሷ አንደ በት እኔ የታዩኝ ስደናበር በድንጋጤ ትላላችሁ እንዴት እኮ እንደሚያምሩ። ውህ ይቅርታ አድርጉልኝ። ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ዛሬ የጨረቃ ፋሚሊ፣ የቡርኬና የሃሚ ወዳጆች በአጠቃላይ እንኳን ደስ አላችሁ፣ እንኳን ለዚሽ ቀን በሰላም ደረሳችሁ። ይህን ደስታ ይህንን ውብ የሆነ ሰርግ ለማየት እና ለመብላት እኔን አሽቃባጯን ጨምሮ እንኳን አብሮ አደረሰን። ብያለውኝ። እኔ በጣም ነው ደስ ያለኝ። ሀይምዬ የኔ እናት ደግሞ እንዴት እንደምታምሩ፣ የኔ እናት አበባ አያያዟ ምናምን ነገር፣ ብሩኬ ደግሞ ዋሁ ግርማ ሞገስ ከልብሱ ምናምን ነገር ድሮም ግርማ ሞገስ ያለው ልጅ ነው። እስቲ ዛሬ ሰርጉ ስለሆነ እንደው ትንሽ እስቲ ላደናንቀው ችግር የለውማ ትላላችሁ። እኔ ታውቃላችሁ፣ እኔ ምንም እንደዚ ወጣ ያለ ገነን ያለ እንትን አድናቆት አድንቄ አላቅም። ለምን ታይሚ ስታደንቀው ነው የሚያምረው በሚለው ማለት ነው እንጂ ለሌላ ነገር አይደለም። እና ብሩኬ እንግዲህ ምንድን ነው ይሄ የለበሰው፣ አምባሳደር ነው ሱፍ አይደለም አምባሳደር ነው እንደሚመስለኝ፣ ሙሉ ሲሆን ነው አምባሳደር። አላውቅም ውዶቼ፣ እኔ የማውቀው ነገር የለም። ግን እዚህ ጋር ይሄ የተለየ ነገር ስለሆነ የለበሰው እሱ ከላይ አምባሳደር ይመስለኛል፣ እንደሚመስለኝ። ይቅርታ ወንዶች፣ ይቅርታ አድርጉልኝ። እንግዲህ ለማንኛውም ምንም ይልበስ ምንም በጣም ነው ያማረብህ። ከሙሽሪት ጋር ከሀይሚዬ ጋ ማለት ነው። እና ውዶቼ ዛሬ እንዳትቀሩ ሰርጌን ሰርጋችን ነው ብሎ አልሸበለው እንዳትቀሩ ማንም ሰው እንዳይቀር። እንዲህ እኮ እንደሚያምሩ ደግሞ ወስ መአምን ቆይኔ፣ እኔ ቆይኔ። ውዶቼ አሽቃባጭ ሆኜ እኮ ቀሩ ነገር ውዶች ለሚወዱት ሰው ማሽቃበጥ ለሚወዱት ሰው አሽቃባጭ መሆን ምንም ማለት አይደለም። ውዶች በዚህ ምድር ላይ ስትኖሩ ለምትወዱት ላይ ሰው ብቻ ሳይሆን ለማንንም ሰው መልካም ነገር መመኘት በፈጣሪ ዘንድ ያስገኛል እንጂ ምንም የሚያስቀይም ነገር ወይም ምንም የሚጎዳ ነገር አይደለም እና መልካም ልብ ይስጠን። መልካም ነገር እንድናስብ ማለት ነው። መልካም ልብ ካለን መልካም ነገርን ማሰብ እንችላለን። መልካም ነገርን ለሰው መመኘት እንችላለን። የእኛ ሙሽሮች እኔ ድምፅ ቢኖረኝማ ዛሬ ዘፍን ነበር። ከየት መቶ ከየት መቶ፣ ለለቅሶ የማይበቃ ድምፅ ነው ያለኝ። ምንም ማድረግ አይቻልም። ሀይምዬን ናት። መልካም ትዳር መልካም የፍቅር ምንድን ነው ቀጣይ አራት ልጆቹን ምናምን ነገር የምናይበት ዘመን ያደርግልን ትላላችሁ? እውነት ግን ብሩኬ ዛሬ ሰርጋችን ያለ እውነት ዛሬ ሰርጋችሁ ነው። ጉዶቼን እኮ ካላየሁኝ መሽቶ መቼ ነው የሚመሸው? መሽቶ ቪዲዮ ከለቆ ካላዩኝ በስነ ስርዓት። እንጃ እኔ ማመን ያቃተኝ መጀመሪያ እኮ ፎቶን ሳይኔ የቲክቶክ ላይ ልቤ በቃ ለሁለት ፍርስ ነው ያለው። እግዚአብሔርን እንዴት እንደደነገጥኩኝ እንዳስባችሁታል። ሀይምዬ ቤሎ ለብሳ እንደዚህ ውብ ሆና እኔ አይቻት አላቅም። ብሩኬ ደግሞ እንደዚ አይሙ ሽራ ልብስ ለብሶ እንደዚህ ውብ ሆኖ አይቼው አላቅም። ለመጀመሪያ ጊዜ እንደዚህ ስታዩ ትደነግጣላችሁ። በቃ አዲስ ነገር ሆኖ ነው የሚታያችሁና እንኳን እስከ ዛሬ ድረስ የሚያስጠላም የሚያስደስትም ጊዜ አብራችሁ አሳልፋችሁ ለዚህ ጊዜ ለዚህ ሰዓት መድረስ በጣም ትልቅ ነገር ነው። እውነት ለመናገር ያክል በፍቅር ውስጥ ብዙ ፈተና አለ ውዶቼ፣ ብዙ ነገር መባል አለ፣ ብዙ አሉባልታ አለ፣ ብዙ ይሆናል የለ፣ ያለመተማመንም ሊኖር ይችላል። በመሀል ክፍተትም የሚፈጥሩ ነገሮች ሊኖሩ ይችላሉ። ያን ሁሉ አልፎ ተጋፍጦ ለትዳርም ለሰርግ መብቃት ማለት በጣም ትልቅነትና ያኔ ጀግንነት ነው። እኔ በእናንተ ውስጥ ያየሁትኝ እንደዚህ ሁሉ ነገሩ ፍሬ አፍርቶ እንደዚህ ማየት ማለት ትልቅ ነገር ነው ውዶቼ። ብዙ ዋጋ ከፍላችሁ መጨረሻው ሲያምር ነው ሰው ልጅ፣ ጅማሬ ምንም ይሁን መጨረሻ ያሳምርልኝ፣ መጨረሻው ሲያምርለት ነው እና እንደዚህ መጨረሻችሁ አምሮ እንደዚህ ለሰርግ በቅታችሁ ስላየን በጣም ደስ ብሎናል። ውለዱ ክበሩ። ይህን ማለት የምፈልገው የኔ ውድ ቤተሰቦች ደግሞ ላይክ፣ ሼር አድርጎ ሀሳብ አስተያየት ካላቸው በኮመንት አስቀምጡ። የቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።